በለደዌ ወህማምን በለጻማው ድካም አመ ከመዮም የአብጽሐኒ ያብጽሕክሙ እግዚአብሔር በፍስሐ ወበሰላም። መልክአ ሕማማት ማለት የሁለት ቃላት ጥምር ነው። መልክዕ ማለት ለካ፣ ጻፈ፣ ሳለ፣ ምስል አወጣ፣ ቀረጸ ማለት ሲሆን ሕማማት ማለት ሐመ ታመመ ከሚል ከግዕዝ ቃል የወጣ ነው። ህማም ማለት ነው ህማም የክርስቶስ ህማሙን የክርስቶስ ጽዋት ወ መከራውን የሚያስታውሰን የምንማርበት የምንናገርበት ቃል ነው ማለት ነው ሁለቱን መልክአ ህማማት ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ በሰውነቱ ስለተቀበለው መከራ የምናገርበት የድርሰት ክፍል ማለት ነው። መልክ ከሰውነት ክፍል እያንዳንዱን ከራስ ጸጉራችን እስከ እግር ጥፍራችን ድረስ እየዘረዘረ በቃላት ድርድር እየለካ እየወሰነ፣ በሶስትና በአራት ሀረግ እየወሰነ የተደረሰ ድርሰት ነው። መልክአ ሕማማት ስንል መልክአ ሕማማቲሁ ለክርስቶስ ማለታችን ነው። የክርስቶስ ሐዘኑን፣ የክርስቶስ መከራውን ክርስቶስ በስጋው ስለተቀበለው ጸዋትወ መከራ በስጋ ርስት በስጋ መለኮት በስጋ ስለተቀበለው ጸዋትወ መከራ የምናወሳበት የድርሰት ክፍል ነው ማለት ነው። የቅዱሳን መልክ ሲሆን ለምሳሌ መልክዓ ጊዮርጊስ፣ መልክዓ ተክለ ሃይማኖት፣ መልክዓ ገብረ መንፈስ ቅዱስ እያለ ይናገራል። ወደዚህ ስንመጣ ግን መልክዓ ሕማማት ይላል። መልክዓ ሕማማት የሚለው ሕማማቲሁ ለክርስቶስ አሊያም ሕማማት ዘክርስቶስ ሲል ነው። ክርስቶስ በስጋው ስለተቀበለው መከራ የሚናገር እንደማለት ነው። የሌሎቹ ስማቸውን ይጠራል። ክርስቶስን በሕማሙ በሕማሙ ጠርቶታል። በሌላ አገላለጽ ክርስቶስ አምላካችን ብእሴ ሕማም ይባላል። የህመም ሰው ይለዋል በኢሳያስ በሰውነቱ ስለተቀበለውን ሕማም የሚያስረዳልን ስለሆነ መልክአ ሕማማት ይለዋል። ስናቀናው ግን መልክአ ሕማማትሁ ለክርስቶስ ክርስቶስ በስጋው ስለተቀበለው ሕማምና መከራ የሚናገርልን ድርሰት ማለታችን ነው። እንግዲህ መልክ ለቅዱሳን ሲነገር ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 13 ላይ እንደተናገረው ብፁዓን አዕይንቲክሙ ለርእይ ወአእዛኒክሙ ለሰሚዕ እኔን ያዩ አይኖቻችሁ፣ የኔን ቃል የሰሙ ጆሮቻችሁ የተቀደሱ ናቸው ብሎ ባስተማረው ትምህርት መሠረት እርሱን አምነው በእርሱ ጸንተው እርሱን አገልግለው በባለሟልነት ላሉ ለሚኖሩና በአጸደ ስጋ ላሉ ቅዱሳን በአጸደ ነፍስም ላሉ ንኡዳን ክቡራን ለሚሆኑ ቅዱሳን ከራሳቸው ጸጉር እስከ እግራቸው ጥፍር ድረስ እየዘረዘረ እየዘረዘረ የሚያመሰግንበት የሚያስረዳበት የጸሎት ድርሰት ነው ማለት ነው። ስለዚህ ሌሎቹ ቅዱሳን መልክአ ተክለ ሃይማኖት፣ መልክአ ገብረ መንፈስ ቅዱስ እያለ የሚገልጽ ሲሆን ጌታችን ግን ሕማሙን እንደ አንድ መነሻ ኃይለ ቃል አድርጎ ያስረዳናል ማለት ነው በሌላ ደግሞ አገላለጽ በቅኚ መልክአ ሕማማቲሁ ለክርስቶስ ሲል ነው ማለት ነው። እንግዲህ አባታችን አባ ጊዮርጊስ ዘጋሥጫ የተወለደው በ1357 ጀምሮ ነው። ከ1357 እስከ 1400 17 ድረስ የነበረ ደግ ጻድቅ ነው። በዚህ በቅዱሱ ህይወት በጎላ በተረዳ ነገር የሚታወቁት ድርሰቶቹ 12 ናቸው። እነዚህም ሰዓታት ዘሌሊት ወዘመዓልት፣ ወህተ ብርሃን፣ ቅዳሴ ውዳሴ መስቀል፣ ውዳሴ ሐዋርያት፣ አርጋኖነ ውዳሴ፣ እንዚራ ስብሐት፣ ውዳሴ ስብሐት፣ ፍካሬ ሃይማኖት፣ መጽሐፈ ሚስጢር፣ ታምኖ ቅዱሳን ሕይወተ ማርያም እና መጽሐፈ ምስጢር፣ መጽሐፈ ብርሃን የሚባሉት ናቸው። እነዚህ በእርግጥ በጎላ በተረዳ የታወቁት ናቸው እንጂ የቅዱሱ ድርሰት እነዚህ ብቻ ናቸው ማለት አይደለም። ቅዱሱም በዚህ በ13 ከ1320 ጀምሮ በወጣትነት እድሜው ከአባቱ ከህዝበ ጽዮን ከውዳሴ ማርያም ከዳዊት ጀምሮ ቅዱሳት መጻሕፍትን ያጠና ስለሆነ በዚሁ እድሜ አካባቢ እንደደረሰው ታሪክ ያስረዳል ማለት ነው። የዚህ ምንጩ እንግዲህ አንዱ ገድለ አባ ጊዮርጊስ ዘጋስጫ ነው። ሁለተኛ ደግሞ በተለያዩ የቤተ ክርስቲያን ሊቃውንት የተጻፉ እንዲሁም የታሪክና የታሪክ ውህደት ያላቸው የቅዱሳት መጻሕፍትን ዋቢ በማድረግ ገድላትና ድርሳናትንም በመመልከት የተዘጋጀ ነው። ይህንንም ኦርቶዶክሳዊት ቅድስት የቤተ ክርስቲያናችን መጽሐፉ ከመጽሐፏ ጋራ ቢስማማላት በየዓመቱ በሰሙነ ሕማማት ይሄ ድርሰት የአባ ጊዮርጊስ ዘጋስጫ ነው በማለት በዜማ በእዝል በአራራይና በግዕዝ አዘጋጅታ በቅዱስ ያሬድ ዜማ ስትገለገልበት ስታመልክበት የኖረች ነው። እንግዲህ አንዳንድ ሊቃውንት የቤተ ክርስቲያን መምህራን ሃይማኖታቸው የቀና ምግባራቸው የረታ ድርሰቱ በጎላ በተረዳ ነገር የአባ ጊዮርጊስ ዘጋስጫ ነው በማለት ያስረዳሉ። በሌላ ታሪክ ደግሞ የቅዱሱ ያልታወቁ ድርሰቶች እንዳሉ ሁሉ ይህም ድርሰት ለሌሎቹ ሊቃውንት፣ ለሌሎቹ ቅዱሳን የሚሰጡም አሉ። እኛ ግን መምህራን፣ እንዲሁም የቤተ ክርስቲያን አባቶች እንደ ቅዳሴ ማዕዛ እንዲሁም እንደ ውዳሴ ሐዋርያት፣ እንደ ውዳሴ መስቀል ይህም ድርሰት የአባ ጊዮርጊስ ዘጋሥጫ ነው በማለት አስረድተውናል ማለት ነው። ልዩ የሚያደርገው የሌሎቹ መልክዓ ቅዱሳን ከራስ ፀጉራቸው እስከ እግር ጥፍራቸው እየዘረዘረ ሰላም ለልሳንከ፣ ሰላም ለአፉከ፣ ሰላም ለጉርኤከ፣ ሰላም ለቃልከ እያለ ለእያንዳንዱ አካል አካላቸው እየዘረዘረ ምስጋናን ያቀርባል። መልክአ ሕማማት ግን እንደዛ አይደለም። መልክአ ሕማማት በዋናነት ሶስት ነገሮች ላይ ትኩረት ያደርጋል። ያው አባ ጊዮርጊስ ዘጋሥጫ ሊቅ እንደመሆኑ መጠን መጽሐፉን ሲደርሰው በውስጡ ታሪክ ከብሉይ ታሪክ ሐዲስና ጸሎትና ምስጋና አለበት። ታሪክ ስንል ከብሉያትም ከአዲሳትም ይጠቅሳል። ለምሳሌ ስባተ ሌሊቱ ላይ ሌሊት በሚቀርበው ምስጋናው ላይ ሰላም ለኪ ማርያም ስቤት ቀስተ መሐላሁ ለኖህ ውስተ ምድረ ውስተ ገጸ ምድር ዳግመ እምደመናላህ እያንጠብጥም ዝናበ አይ ብሎ ይገልጸዋል። በዚህ በኦሪት ዘፍጥረት ምዕራፍ 9 ላይ ያለውን ቁጥር 11 ላይ ወሰይም ቀስቴ በውስተ ደመና ከመያማስና ለምድር ዳግመ በማየ አይ ዳግመኛ ምድርን በንፍር ውሃ እንዳላጠፋት መሃላይን በቀስተ ደመና አኖራለሁ ያለውን ቃል ሊቋምትቶ ትቶ፣ ማርያም ስቤት ቀስተ ማህላሁ ለኖህ ለኖህ የተሰጠው የምልክቱ የመሃላው ምልክት አንቺ ነሽ። ውስተ ገጸ ምድር ዳግመ እምደመላላ የሀዘን የመከራ የሰቆቃ ደመና በምድር ላይ እንዳይዞር እንዳይከሰት፣ እያንጠብጥብ ዘናበአይ የጥፋቷ እንዳይዘንብ እግዚአብሔር አብ በቀስት እነሳለሽ ለኖህ የቀስቱ የቃል ኪዳኑ ምልክት ያደረገሽ አንቺ ነሽ በማለት ከብሎ ያነሳል። ሌላም እንደ ለመጥቀስ ያህል በዚህ በሁለተኛው ነገስት ምዕራፍ 20 ላይ ያለውን ታሪክ ያመጣል። ውስተ ማዕርጋት አሰርቱ ዛግባይ ክሙ ፀሐየ ሶባሃቤ ክሙ ጊዜ ሰርክ ጸለየ እስቂያሶ በደወየ ብሎ ያመጣል። ይሄ እንደውም ደረቅ ብሎ አድርጎ ነው ያመጣው። ሊቆ አባ ጊዮርጊስ ዘጋሥጫ እስኪያስ በእድሜው ላይ 15 ዓመት ተጨምሮለታል። እስኪያስ በሰርክ ጊዜ ወደ እናንተ ቢጸልይ አስር ሰዓት የነበረውን ወደ ሰለስት የወሰዳችሁት፣ ሰዓተ ሌሊት ሰዓተ ማዓልቱን የለወጣችሁለት፣ ከሰርክ ወደ ሰለስት የመለሳችሁለት እናንተ ናችሁ። ሶበጸለ ሶበጸለ ሶባሃ ቤክሙ ጊዜ ሰርክ ጸለየ ሰርክ በሆነ ጊዜ ወደ እናንተ በጸለየ ጊዜ፣ እስቂያሶ በደወየ ደወየ እስቂያስም በታመመ ጊዜ ወደ እናንተ ቢጸልይ፣ ወደ እናንተ አኮቴት ምስጋና ባቀረበ ጊዜ፣ ሰዓተ መዓልቱ ሰዓተ ሰርኩን ሰርኩን አስሩን ሰዓት ወደ ሶስት ሰዓት ወደ ሰለስት የመለሳችሁ እናንተ ናችሁ ብሎ ከብሉይ ታሪክን ያነሳል ማለት ነው። ከአዲሳትም ብንመለከት የዮሐንስ ወንጌል ምዕራፍ አራት ላይ ያለውን ታሪክ ያመጣል። ወመጻት ብእሲት እምሰማሪያ ሰማርያ ከመትቅዳ ማየ አንዲት ሴት ውሃ ልትቀዳ ከሰማሪያ መጣች፣ ያለውን የዮሐንስ ወንጌል ምዕራፍ አራት ላይ ያለውን ሊቋ አባ ጊዮርጊስ ዘጋስጫ ይጠቅሰዋል። በዚሁ በመልክአ ሕማማት ላይ ዘሰአልከ ማየ እምነ ሳምራዊት ብእሲት ከመትፈጽም ኩሎ ነገረ ትስቢት እንዘ አንተ ማየ ሕይወት ብሎ ያመጣዋል። አንተ የሕይወት ውሃ ስትሆን፣ የማትጠማ ስትሆን ህገት ስቢትን ታስረዳ ዘንድ የሚጠማ የሚራብ ሥጋን እንደ ተዋህድክ ለማጠየቅ እንሆ ከሳምራዊ ሴት ውሃ ለመንክ ብሎ ያስረዳል። በሌላም አንቀጽ ሀበ ሐዋርያት ሀብሮ በጽርሐ ጽዮን እንግልጋ ዘፈኖ ከሎሙ መንፈሰ ጸጋ ፈኑ ለነ ንበለንትጋ የአይድ ገነ ምግባረ ዘ ሥጋ ብሎ ያመጣል። ሐዋርያት በጽርሐ ጽዮን ተሰብስበው ሳሉ ሀብተ ጸጋ ክብረ መንፈስ ቅዱስን እንዳደልካቸው ለእኛም ያለ ማጉደል ደማዊ ስጋዊ ደማዊ ነገር ይተወን ዘንድ እንዲሁ ያለ ማጉደል ያለ መጨመር ጸጋ ክብርን አድለን በማለት ይናገራል ማለት ነው። ይህም ያለው በግብረ ሐዋርያት ምዕራፍ ሁለት ላይ ነው። ዋመ ተፈጸመ መዋዕለ ጠንጠቁን ስቴ ብሎ ያመጣዋል በግብረ ሐዋርያት ምዕራፍ ሁለት ላይ ማለት ነው። ሐዋርያት በአንድ ላይ ተሰብስበው መንፈስ ቅዱስ እንደ ወረዳ ያስረዳ ሌላው ሊቁ በዚህ ላይ የሚያስረዳው ምስጋና አለው። ምስጋናው ለኢየሱስ ክርስቶስ ሲሆን ስብሐት ለከ ይላል። አኮቴት ለአንተ ይገባል። ስቡህ ውዱስ እኩት ተብሎ መመስገን ላንተ ይገባል የሚለው ምስጋናው ነው። ለስላሴ ሲሆን ስብሐት ለክሙ ይላል። እኩት ስቡሃን ልዑላን ተብሎ መመስገን ለእናንተ ይገባቸዋል ይላል። ለመቤታችን ደግሞ ምስጋና ሲያቀርብ ስብሐት ሰላም ለኪ እያለ ያመጣል። ብፅዕት መባል አንቺ ይገባል ብሎ ያመጣል ማለት ነው። በውስጡ ልመናም አለው እና የቅዱሱ የአባ ጊዮርጊስ ድርሰቱ ይህ መልክዑ ከሌሎቹ የሚለየው ሌሎቹ አካላቸውን ብቻ እየዘረዘረ ሲያስረዳ፣ መልክአ ሕማማት ግን በአብዛኛው የኦሪትን ታሪክ የአዲስን ታሪክ፣ እንዲሁም ደረቅ አዲስ ደረቅ ብሉይ ሙሉ ዘራቸውን ያመጣል። ለምሳሌ በሰዓተ ሌሊቱ በሚጸለየው ስብሃት አብ ላይ ሙሉ አቡነ ዘበ ሰማያትን ያመጠዋል። ጌታ ያስተማረውን የአቡነ ዘበ ሰማያትን ጸሎት ሙሉ አምጥቶ ቁጭ ያደርገዋል ማለት ነው። ስለዚህ ሊቁ ከሌሎቹ ድርሰት የሚለየው እዚህ ላይ ነው ማለት ነው። ሕማሙ በተለይ ሕማሙ ላይ ሞቱ ላይ፣ ሚስጥረ ቁርባን ላይ፣ ሚስጥረ ትንሣኤ ሙታን ላይ እንዲሁም ትንሣኤ ዘጉባኤን ያወሳል በየቦታው። በጠቅላላው ግን መልክአ ሕማማት በአብዛኛው አትኩሮት ሰጥቶ የሚናገረው ህማሙ ላይ ነው፣ ሞቱ ላይ ነው፣ ትንሳኤው ላይ ነው፣ እንዲሁም ደግሞ አንድነቱ ሶስትነቱ ላይ ነው። እንዲሁም ስለ ይሁዳ ስለ ቅዱሳን ሐዋርያት ይናገራል ማለት ነው። እስከ ዛሬ ድረስ መልክዓ ሕማማት በግዕዙ እና በምልክቱ በዜማ ይባላል። አንዳንድ ወንድሞች ሊቃውንት በትርጓሜ ስልት ባይሆንም እንዲሁ በትርጉም እንደሰሩት መረጃ ደርሶኛል። እኔ ያዘጋጀሁት ለሌሎቹ ሊቃውንት መንገድ ለመክፈት ያህል በበለጠ እንዲተረጉሙት፣ በበለጠ እንዲራቀቁበት በሚል በአንድምታ ትርጓሜ ንባቡንም በማኖር አንድ ላይ አስቀምጨዋለሁ። ይህንን መልክአ ሕማማት ለመተርጎም ያነሳሳኝ ዋናው ምክንያት ሊቃውንት፣ መምህራን፣ ካህናትና ዲያቆናት በቤተ መቅደስ በሰሙነ ሕማማት መልክኡን በዜማ በሚያደርሱበት ጊዜ ምእመናን ትርጉሙን ስለማይረዱት ዜማውም አልፎ አልፎ በጆሮቸው ከሚሰሙት ውጪ ስለ መልክአ ሕማማቱ ስለሚባለው በየሰዓቱ ስለሚደርሰው ስለዚህ መልክአ ሕማማት ምንም አይነት ግንዛቤ ስለሌላቸው ለሊቃውንቱ ለመምህራኑ፣ እንዲሁም ሚስጥሩ ለሚረዱት ሰዎች ብቻ እንዳይሆን፣ ምእመናንም በሰሙነ ሕማማት የሚባለው ዜማውን ብቻ ከመስማት በተጨማሪ ግዕዙንም እንዲለምዱት የግዕዙንም ትርጓሜ ይበልጥ ቢያውቁት በሚል በምችለው በተረዳሁት ልክ ከመምህራን ከአባቶቼ ከሊቃውንት በወረስኩት ጥቂት እውቀትና ማስተዋል ለሌሎቹ መንገድ ይሆናል፣ ይከፍታል፣ በሚል አዘጋጅቸዋለሁ። ቤተ ክርስቲያናችን መሠረቷ ነገረ መስቀል ነው። መዳረሻዋም ደግሞ ያው የክርስቶስ ሕማሙንና ሞቱን ትንሣኤውና እርገቱን ዳግም ምጻቱን ማውሳት ነው። ይህም መልክአ ሕማማት በክርስቲያኖች ልብ ለዘላለም ጸንቶ የሚኖር ነገረ ክርስቶስን የሚያወሳና የሚናገር ድርሰት ስለሆነ እንደ አዲስ የምንናገረው አይደለም። እለት ዕለት የክርስቲያንን ህይወት የሚያስረዳ ነው። እንግዲህ ክርስቲያን ሁልጊዜ በልቡናው ላይ ቀራንዮ እንዲሳልበት፣ ሁልጊዜ ጎልጎታን እንዲያስብ በቅዱሳት መጻሕፍት ተገልጿል። የክርስትና ህይወት በክርስቶስ ሕማም እየታሰበ በደህነት ዓለም ደግሞ ደህነት ዓለሙን እያደነቅን ነገረ ህማሙን ደግሞ በልቦናችን እያሰብን የምንኖርበት ህይወት ቢኖር ያው ክርስትና ነው። ስለዚህ ይህንን መልክዓ ህማማት አንድ ህይወታችን መሰረት ነው ብዬ አምናለሁ። ሰው ነገረ መስቀልን ካላሰበ ሕማሙና ሞቱን፣ ትንሣኤው እና እርገቱን ዳግም ምጻቱን ካላሰበ ክርስቲያን መባል አይችልም። ስለዚህ የክርስቶስ ህማሙ በሕይወታችን ለዘላለም ጸንቶ እንዲኖር ዕለት ዕለት እንድናስበው፣ ይህ ማለት በዓመት አንድ ጊዜ ህማማትን ብቻ ሳይሆን ሁልጊዜ ህማሙን እንድናስብ፣ በመልዕልተ መስቀል በማእከለ ምድር በቀዳኔው ተሰቅሎ ስለ እኛ ያፈሰሰውን ደሙን የቆረሰውን ስጋውን ለድኅነተ ዓለም ያደረገውን የቤዛነት ስራውን አምላክ ወልደ አምላክ ኢየሱስ ክርስቶስ ያደረገልንን የፍቅር ውለታና ጥግ እንድንረዳበት የሚያስረዳ ቅዱስ መጽሐፍ ነው ብዬ አምናለሁ። ይህም መልክአ ሕማማት አባ ጊዮርጊስ ከደረሳቸው ድርሰቶች የተለየ ስሜትን የሚጭር መንፈሳዊነትን የሚያጠነክር፣ መንፈሳዊ ልቡናን የሚያጎናጽፍ፣ እሊናን ሁሉ ወደ ክርስቶስ ህማም ወደ ቀራንዮ ጎትቶ የሚያወጣ ሚስጢሩ ደግሞ እስከ ሰማየ ሰማያት ድረስ መንጥቆ የሚያደርስ ድርሰት ስለሆነ ህማማትን ብቻ ሳይሆን በየዕለቱ የየዕለቱን ጸሎት እንድንጸልይበትና ህማሙን እንድናወሳበት ያስፈልጋል ብዬ አምናለሁ ይህንን መልክአ ህማማት በማዘጋጅበት ጊዜ መንፈሳዊ ድጋፋቸው ላልተለየኝ ለሁሉም ለጉባኤ ቤት መምህራን ክብረት ይስጥልኝ ላለሁኝ፣ በተጨማሪም በቤተ ክርስቲያኗ በትምህርት ቆሎ ቆርጥመው ውሃ ተጎንጭተው ቃለ እግዚአብሔርን ሲያጠኑ ኑረው፣ ነገር ግን ይህን እድል ያላገኙት ብዙ የሚተረጉሙ ብዙ የሚጽፉ ስላሉ እነዛም ደግሞ ወደዚህ የሚመጡበት የሚተረጉሙበት፣ የሚናገሩበት፣ የሚያስረዱበት ዘመን እንዲሆንላቸው እየተመኘው በዚህ መልክአ ሕማማት በጎ ሀሳባቸውን በጎ ምኞታቸውን ለገለጹልን ለጉባኤ ቤት መምህራን ምስጋና አቅርባለሁ። በተጨማሪም ለወንዶችም፣ ለወንድሞችም፣ ለእህቶችም በጠቅላላው በዚህ መጽሐፍ ላይ አሻራቸውን ለሚያኖሩና እንዲሁም ገዝተው ለሚጠቀሙት ከወዲሁ አመሰግናለሁ።